ስቲል ውሰደህና አገልግሎት ውስጥ እንዴት ገባ ቤተሰቡ? ለቤተሰቡ በጣም አስቸጋሪ ሰው ነበርኩ። እናቴ ያሳደገች የዝማሪ አገልግሎት ምርኩዝ ራሱ ቢዝ አላቁም። በተለይ በዝማሪ አገልግሎት ውስጥ የነበራችሁ ወደ ዘፈን የገባችሁ መመለስን የመሰለ ነገር የለም። ተመለሱ ወደ ልባችሁ ጌታ፣ ወደ ልጅነታችሁ ተመለሱ ማለት እፈልጋለሁ። ግን እግዚአብሔር ስኬቶችን፣ ስሞችን፣ ብሎችን ሊሰጠን ይችላል። ግን በመጽናት ውስጥ በእግዚአብሔር ላይ በማረብ ውስጥ ነው ያለው። ስኬቶቻችን ሁሉ ነገር መጨረሻ አለው። ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ደስ ይበላችሁ። ስለዚህ የእኛ ደስታ ያለው በራሱ በክርስቶስ ላይ ነው። ሰው ሁሉ ይመልከት። አንተና መልካለው ከእግዚአብሔር ከአባታችን ከጌታም ከኢየሱስ ከቅዱሱም መንፈስ ጸጋና ሰላም ብያላችሁበት ይብዛላችሁ። ዛሬ እንግዲህ በልዩ መርሃ ግብር አዲስ እንግዳ ይዤላችሁ ቀርብ ያለው እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር እንድትቆዩ የአክብሮት ግብዣዬ ነው። እንኳን ደህና መጣ ብሩክ። እንኳን ደህና ቆይ። ሰላም ነው? እግዚአብሔር አሜን። ጌታ ስሙ የተመሰገነ ይሁን። ዛሬ ተገናኝተናል፣ አዳዲስ ነገሮች ስላሉ እነሱ ጉዳዮች ላይ እናወራለን። እስቲ ሜሎስቲቪን ለሚከታተሉ ሰዎች ራስን አስተዋውቀህ ብንጀምር ደስ ይለኛል። ሽሜላ የክብር ለእግዚአብሔር ይሁን። በመጀመሪያ ደረጃ እግዚአብሔር ይህንን እድል ሰዓት ስለሰጠን እግዚአብሔርን አመሰግናለሁ። ደግሞም ይሄንን ዩቱብ ቻናል የምትከታተሉ እግዚአብሔር አምላክ በያላችሁበት ስፍራ እግዚአብሔር ይባርካችሁ። እንግዲህ እኔ ዘማሪ ብሩክ አብዲሳ እባላለሁኝ። እግዚአብሔር በረዳኝ መጠን ሁሉ እስከዚህ ድረስ የደገፈኝ የረዳኝ እግዚአብሔር ነው እድሉንም እግዚአብሔር ደግሞ ስለሰጠኝ እግዚአብሔርን አመሰግናለሁ እንዲሁም ደግሞ ሜላዬ ተባረክ ማለት ትፈልጋለሁ እሺ አመሰግናለሁ በጣም እኛም እዚህ ስቱዲዮ ድረስ ስለመጣ እናመሰግናለን እንግዲህ በሚዲያ ነው የምንተዋወቀው የነበረው ከዛ ደግሞ ያው በአካል መተዋወቅ ጀመር በዝማሬ አገልግሎት አቃለሁ እስቲ ትንሽ ስለ አገልግሎት እናውራ ወደ ኋላ እስቲ ልውሰድህና አገልግሎት ውስጥ እንዴት ገባ? የቤተክርስቲያን ውስጥ ያለን አገልግሎት በጌታ ቤት ነው ያደግከው መሰለኝ አይደል? እንደኛ ከሌላ ቦታ አልመጣ። ስለዚህ እስቲ እሱን ትንሽ አጫውተን። እግዚአብሔር ይመስገን። እኔ ቸርች ውስጥ ነው ቶሎጂ ያደግኩት። በልጅነትም ሰንዴ ስኩል እየተማርኩ ነው ያደግኩት። ያስተማረኝም እዝራ ንጉሴ ይባላል። ጎተራ ሙሉ ወንጌል ማለት ነው እና እዛው በሱ አገልግሎት ሰንደይ ስኩል አድገን ደህንነት ተምሬ የተጠመኩትም ጎተራ ሙሎንጌል ቤተ ክርስቲያን ነው። ቸርች ውስጥ አድጌ ግን ያው በመሀል ደግሞ አንድ ሁለት አመት ተኩል እኛ ቸርች ውስጥ ስለሆነ ያደግነው ዓለምን አናቃት እና እንዴት እንደወጣው አላቅም ኬዙን፣ ምክንያቱን አላቅም። ግን ወደ ዓለም ወጥቼ ኦልሞስት ሁለት አመት ተኩል ግን ለእኔ ከባድ ህይወት ነበር በጣም ፔንፎል ለቤተሰቡ በጣም አስቸጋሪ ሰው ነበርኩ። እናቴ ብቻዋን ያሳደገችኝ በጣም ለሷ ፈተና ነበርኩኝ ከእኔ ጋር አንድ ወንድሜ ያለ ታናሽ ወንድሜ እና በጣም በብዙ ከባድ ህይወት ውስጥ ነው ያለፍኩት ለሁለት አመት ተኩል ማለት ነው። ከዚያ በኋላ ግን እግዚአብሔር በአስደናቂ ሁኔታ ወደ ቤቱ መለሰኝ። ቸርች ውስጥ እያደግኩ ዝማሪ በጣም ስለምወድ ልጆኝም እና የነ ዳንኤል አምደ ሚካኤልን እነ ተስፋዬ ጫላን ዳጊ መዝሙር በጣም ነው ሞዶ ና እንደ ነሱ መቼ ነው ዘምሪ በቃ ለሰው በረከትም ሆኖ ብዬ አስብ ነበር ና በልጅነቴ እግዚአብሔር በዚህ አይነት ህይወት ውስጥ እያለፍኩ ያው መፈለግንም ማድረግንም በእኛ የሚያስቀምጥ እግዚአብሔር እና በዚሁ ጸጋ እግዚአብሔር ገለጠኝ ማለት ነው በጣም ደስ ይላል። እንኳን ጌታ ረዳ። እስቲ በዚሁ አጋጣሚ ቅድም ያነሳው ፖይንት በጣም ወሳኝ ስለሆነ በተለይ በጌታ ቤት ያደጉ ሰዎች እንዳልከው የውጩን ነገር ስለማያውቁ ትንሽ በትናንሽ ነገሮች ተታለው በዛው ሊቀሩ ይችላሉ እና አሁን ላይን መልእክት ለሚከታተሉ ወጣቶች ምናልባት ከቸርች ርቀው በተለያየ መንገድ የተያዙ ልጆች ሊኖሩ ይችላሉ። ስለዚህ ለእነሱ ምን ማለት ትፈልጋለን ያው እንግዲህ የእግዚአብሔር ቃል እንደሚናገረው ያ ከአባቱ ቤት ድርሻውን ወስዶ የወጣው ልጅ አለ እና ነገር ግን ይዞ የወጣው ነገር አልጠቀመውም፣ አባከነው ይላል እና ህይወቱም ተበላሸ። በጣም ከባድ ህይወት ውስጥ ሳለ ነገር ግን አንድ ቀን ወደ ልቡ ተመልሶ ይላል እና እኔ መማክረ ወደ ልባችሁ ተመልሳችሁ ወደ ዋናው መጀን ወደ ኦሪጂናሉ ነገር ተመልሰን ወደ አባታችን ቤት ብንመለስ፣ ወደ አባቱ ቤት የሚመለስ ሰው ወደ ልቡ የተመለሰ ሰው በእረፍት ነው የሚኖረው፣ በደስታ ነው የሚኖረው። ከምንም ነገር ጋር የተያያዘ አይደለም። ረፍቱ፣ ደስታው ከራሱ ከክርስቶስ ጋር የተያያዘ ነው እና ወደ ልቡም ተመለሱ ይላል። በአባቴ ቤት እንደ ባሪያ ብኖር ይሻለኛል አለ እና አመለካከቱ ነው እንደ ባህሪ ያለው ነገር፣ ግን ወደ አባቱ ቤት ሲመለስ አባቱ በክብር ተቀበለው ይላል እና ወደ ልጅነቱ ወደ ልጅነት ወደ ዋናው ነገር ተመለሰ ይላል እና ስትመለሱ እረፍት አላችሁ፣ ስትመለሱ ሰላም አላችሁ፣ ስትመለሱ ከምንም ነገር ጋር ያልተገናኘ ደስታ ውስጥ እርካታ ውስጥ እገባላችሁ። ገንዘብ የማይሰጠን እውቀት የማይሰጠን የዚህ ዓለም ስልጣን የማይሰጠን እረፍት የሚሰጠን ልጅነት ውስጥ ነው እና መመለስ ዋና ነገር ነው በዚህ ዘመን በተለይ። እና ያው ብዙ ሰው ቸርች ውስጥ ሲያድግ ዓለምን ስለማያውቃት በጣም ብዙ ልጆች ዓለምን ይናፍቋታል እና በዓለም ውስጥ ያለችው አንጠቃቀን ነገሮች ግን በዛ ውስጥ ምንም ደስታ የለም። ዝነኝነት ይሆናል፣ ገንዘብ ይሆናል፣ ብዙ የሚያምረን ነገሮች አሉ፣ ግን ባዶ ናቸው። አይቸዋለሁ በሕይወቴ ና መመለስን የመሰለ ነገር የለም። ተመለሱ ወደ ልባችሁ፣ ጌታ ወደ ልጅነታችሁ ተመለሱ ማለት ይፈልጋለሁ። አዎ በተለይም ደግሞ አንተ ያው በዝማሪ አገልግሎት ላይ ነው ያለው። ልክ እንዳንተ በቸርች ውስጥ በዝማሪ አገልግሎት የሚያገለግሉ የነበሩ ሙዚቃ መሳሪያ ይጫወቱ የነበሩ ልጆች ወደ ዘፈኑ ኢንዱስትሪ ምናምን ይገቡ አሉ፣ ምናውቃቸውም ልጆች አሉ። እና ምናልባት እንደ አጋጣሚ በተለያየ መንገድ ተይዘው ወደ አለም ጭልጥ ብለው የሄዱ ሰዎች አሉ። እንደ ስፔሲፊክ አድርገ እራሱ ለእነሱ የሆነ ነገር ብትናገር ደስ ይለኛል። እንደ መልእክት አድርገህ ጥሪም እንዲሆን በተለይ በዝማሬ አገልግሎት ውስጥ የነበራችሁ ወደ ዘፈን የገባችሁ እና ምንም በቃ ኖርማል አድርጎ የሚቆጥሩት ብዙ ሰዎች አሉ። ለእነዚህ ሰዎች የሆነ መልእክት ብትናገር እንደ ዘማሪነትም የእግዚአብሔር ቤት አገልጋይም እንደመሆነ መጠን እነዚህን ወንድሞች እነዚህን እህቶች፣ እንደ ይህን መልእክት የሚከታተሉም ስላሉ የሆነ ነገር ብትላቸው ደስ ይለኛል። ያ እኔ በጣም ብዙ ልጆች አውቃለሁ፣ እኔም ራሱ አውቃለሁ። እና ያው ቸርች ውስጥ ሰው ምንድን ነው ምቾትን ሲፈልግ የሆነ ጉለቶች ሲበዙ ጥያቄዎች ሲበዙ፣ ወይም ደግሞ አለመያዙ በትክክል አለመያዝም፣ አንዱ ሌላኛው ደግሞ መንፈሴ ብስለት ላይ አለመድረስ አለመብሰል ወደ ተለያየ ምርጫ ውስጥ እንዲገቡ ያደርጋቸዋል። ግን ምርጫዎቹ በራሳቸው እረፍት አይሰጡም። ቅድም እንደተናገርኩት እርካታ ያመጡልህም ስትሄድባቸው ባዶ ናቸው። እና ብዙ ወንድሞቻችን እህቶቻችንም ሊሆኑ ይችላሉ፣ በሙዚቃውም በዝማሬውም ዓለም ላይ ያሉ ካለመያዝም ከመንፈሳዊ አለማደግም ከብዙ ነገር የተነሳ ከማጣት የተነሳ ከብዙ ጉዳት የተነሳ ወጥተዋል፣ ወጥተው ሊሆን ይችላል። ግን በራሱ መውጣታቸው እርካታን አልሰጣቸውም፣ ያውቁታል። በእርግጠኝነት ታውቀዋለህ፣ ታውቂዋለሽ፣ እናውቀዋለን። እና ዓለም ውስጥ ያለውን ነገር እና ሰላም የላችሁም፣ ደስታ የላችሁም ገንዘብ አግኝታችሁ ሊሆን ይችላል፣ ዝናን አግኝታችሁ ሊሆን ይችላል። ግን ምንም ዝና ያመጣላችሁ እረፍት የለም። ወደ ልባችሁ እረፍት ወደ ሆነው ወደ ክርስቶስ ኢየሱስ እንድትመለሱ አሁንም በጣም ጥሪ ልናቀርብላችሁ እንፈልጋለን። ምንም እረፍት ስለሌለው ማለት ነው። እና ሰይጣን የእግዚአብሔር ቃል ሲናገር ሊያርድ ሊያጠፋ እንጂ ስለሌላ ሌላ አይመጣም። እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ህይወት ምንድን ነው? ስኬት ነው ወይ? ገንዘብ ነው ወይ? የሆነ ስም ማግኛ ነው ወይ? አይደለም። ግን እግዚአብሔር ስኬቶችን፣ ስሞችን፣ ድሎችን ሊሰጠን ይችላል። ግን በመጽናት ውስጥ በእግዚአብሔር ላይ በማረብ ውስጥ ነው ያለው። ስኬቶቻችን ረፍቶቻችን በብዙ ጎዳና ልናልፍ እንችላለን ብዙ ያልጨበጥናቸው ነገሮች ይኖራሉ። ነገር ግን ያገኘነው ደስታ ይበልጣል። ለዚህ አ ፊልጵስዩስ ምዕራፍ አራት ቁጥር አራት ላይ ምንድነው በጌታ ደስ ይበላችሁ፣ ደግሜ የምላለው ደስ ይበላችሁ። ስለዚህ የእኛ ደስታ ያለው በራሱ በክርስቶስ ላይ ነው። ስለዚህ ወደዚህ ጌታ እንድትመጡ አቃለው የምታልፉበትን ያለፋችሁበትን ህይወት እና ዛሬም ጌታ ይወዳችኋል። ዛሬም ኢየሱስ ለእናንተ ልብ ማለት በጣም እግዚአብሔር ትኩረት አለው። የእናንተ መመለስ ለእግዚአብሔር በቃ ትልቅ ደስታው ነው እና ወደዚህ ጌታ እንድትመለሱ በጌታ ፍቅር አሁንም እጋብዛችኋለሁ። ጌታ ኢየሱስ ይባርካቸዋል። እኛም እንጋብዛችኋለን። የሚሻለው የሚበልጠው ጌታን መከተል ነው እና ሁሉ ነገር መጨረሻ አለው። ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ህይወትና ሰላም ነው ይላል ሐዋርያው ጳውሎስ ሮሜ መልእክቱ ላይ ምዕራፍ ስምንት ላይ። ስለዚህ ወደዚህ ህይወት እንድትመለሱ በጌታ ፍቅር እኛ ምን ጠይቃችኋለን። እስቲ ወደ አንተ ደግሞ አገልግሎት እንምጣና እንግዲህ ሙሉ ወንጌል ነው አይደል? ያለው በሙሉ ወንጌል ነው የምታገለግለው። በዝማሬ አገልግሎት ታገለግላለ አይደል? በሌላም በምን ታገለግላለ? መነሻዬ እኔ በልጅነት አገልግሎት የጀመርኩት በዝማሬ አገልግሎት ነው። የዝማሬ አገልግሎት ምርኩዝ ራሱ ቢዝ አላቆመም እና ልጆቼ አድገው ትልቅ ቦታ ደርሰው በምርኩዝ ብሄድ እንኳን የማቆመው አገልግሎት አይደለም። አንዳንድ ሰዎች ምን ይላሉ፣ አገልግሎትን የሌላ አገልግሎትን ሲያዩ፣ ብሩኬ፣ ግን ይሄኛውን አገልግሎት ብታጋድልበት ወይም ዘንበል ብትለው ወደዚህኛው ምናምን ይለሃል። እኔ ግን ነው መዝሙር መቼም ማቆም አይመስለኝም በህይወቴ። ግን ሌሎች አገልግሎቶች አሉኝ። በእግዚአብሔር ቃል አገለግላለሁ፣ እጸል ያለው ብዙ ሰዎች ከስራት ከአጋንንት ስራት ሲፈቱ እግዚአብሔር አሳይቶኛል። የጸጋ ስጦታ ስጦታው ሰጩ ከእግዚአብሔር ዘንድ ነው። ስለዚህ እግዚአብሔር የወደደውን በእኛ ህይወት ውስጥ ይሰራል ብያምናለሁ። አስርም መቶም ሊሆን ይችላል። ስጦታዎች እስካሉ ድረስ እግዚአብሔር ይሰጣል። እውነት ነው። ሰጩ እሱ ነው። ደግሞ በመጥራቱና በጸጋ ውስጦት አይጸጸትም። እንደ ሱ እንደ ልግ መጠን ይሰጣል። ግን ዝማሬ ላይ ስንመጣ ስ የሆነ ነገር ስለ ዝማሬ ብትለ ደስ ይለኛል። በተለይም ዝማሬ ከጸጋ አገልግሎት ከመሆኑ ጋር በተገናኘ አንዳንድ ሰዎች በቃ ዝማሬ አገልግሎትን ትንሽ ነገር ያዩታል። ማንም እኮ መዘመር ይችላል የሚል ሃሳብ ያነሳሉ። ደስ ይበል ይዘምር ስለሚል የሚል ነገር ያነሳሉ። እና እንደዚህ ብሎ ለሚያስቡ ሰዎች ምላሽ ምንድን ነው ምንላለው? የእግዚአብሔር ቃል ባይዘዌ ይሄ አገልግሎት ነው የሚቀጥለው አገልግሎት፣ ሰማይ የምናገኘው ትንቢት አገልግሎት ይቆማል ስብከት ሊሆን ይችላል ይቆማል። ሌሎችም ስጦታዎች ይቆማሉ። የሚቀጥለው ግን ወርሽፕ ነው አምልኮ ነው። እግዚአብሔርን ማክበር፣ ማደናነቅ፣ ከፍ ማድረግ የሚቀጥል ነው። እንግዲህ ሰማይ የቀጠለ እግዚአብሔርም ያከበረው ትልቅ አገልግሎት ምድር ላይ ይቀላል ብዬ ወይም ደግሞ ከጸጋ ስጦታዎች አንዱ አይደለም ብዬ በድፍረት ለመናገር በጣም ነውር ነው ብዬ ነው የማስበው እና አገልግሎቱ ደግሞ ቀላል የሚባል አገልግሎት አይደለም። እስቲ አሁን ቸርች ውስጥ ያለው አገልግሎቶችን ተመለከታቸው። እስቲ ሳይዘመሩ የሚሰበኩ ስብከቶች፣ ወርሽፕ ሳይደረግ የሚሰጡ ትምህርቶች በራሳቸው አቅም የላቸው። የትኛውም አገልግሎት ላይ በጣም የሚያስፈልጉ በጣም ይገርማል። ለምሳሌ ዳዊትን ብትመለከት ከመጽሐፍ ቅዱስ ዳዊት እኮ የተለያየ ስጦታዎች አሉት። የንግስና ስጦታ አለው። የክህነት አገልግሎት አለው። የዝማሬ አገልግሎት ዋና አገልግሎቱ ነው። ዳዊት በዘመን ሁሉ እና ዝማሬ ውስጥ የትንቢት አገልግሎቶች አሉ። ዳዊት ሕይወት ማየት እንችላለን። በጣም መጽሐፍ ቅዱሶቻችን ስናጠና የትንቢት ዝማሬዎች አሉ፣ የመልእክት ዝማሬዎች አሉ፣ ትምህርታዊ ዝማሬዎች አሉ እና ቀላል አይደሉም ለምሳሌ በኔም አገልግሎቶች ውስጥ አሁን እንደ ትንቢት የሆኑ አገልግሎቶች ማለት በዝማሬ አለ። የዛሬ አስር አመት የዘመርኩት መዝሙር እንደ ትንቢት ሆኖ ዛሬ ላይ የተፈጸሙ በዚህ ዘመን የተፈጸሙ መዝሙሮች አሉ እና አገልግሎቱ ቀላል አደለም። የሚሰጠው ልክ ነ። በተለይም ከዝማሬ አገልግሎት ጋር በተገናኘ ሰዎች ያው ዝማሬ መስማት ይወዳሉ። አሁን ደግሞ ያው የሶሻል ሚዲያ ዘመን ነው እና በቀላሉ ዝማሪዎችን ለመስማት ብዙ እድል ይሰጠናል። ስለዚህም አንተም እንግዲህ ከዚህ በፊት ያወጣው አልበም ነበር አይደል? እስቲ ስለ እሱ አልበም ነው የሆነ ነገር በለኝ። ሁለት ሺ ሁለት ላይ ነው ቁጥር አንዴ ማለት ነው አልበም የወጣው። እና አስታውሳለሁ ፓስተር ካሳሁን ለማ ነበረ የዛን ቀን የሰበከው የካሴቱ አልበም ምርቃት ቀንና፣ ምን ብሎ ነው የተናገረው? የኋለኛው ቤት ክብር ይበልጣል አለ እና በጣም ረጅም ዓመት ነው። ኦልሞስት 16 ዓመት ቁጥር አንድ ከወጣ እና ይገርማል። ከዛ አልበም ውስጥ አንድ መዝሙሬ በጣም ታዋቂ ነው። ብዙ ሚዲያዎች ላይ ተሰምቷል። ይለቀቃልም በኤዲት ተደርጎም በወንዝ ላይ በተለያየ አቅጣጫ ኤልሻዳይ ድሮ ቲቪ ባልነበረበት ዘመን ኤልሻዳይ በነበረበት ዘመን ነበረ የሚለቀው ያ መዝሙር። አሁን ብዙዎች ቲቪዎቹ ይለቁታል እና ሪሚክስም ተደርጓል። ግን መዝሙሩ የእኔ እንኳን አይመስልም ነበር። በጣም ይገርም፣ ብዙ ሰው አያውቀው። ለአንተ ጌታዬ፣ ምላሽ ቢሆንልኝ ማደርግል ሁሉ አንተን ቢያረካልኝ ይሄ ነው መሻቴ። ለውለታ ሁሉ ሌላ ምን ልስጥ ጌታዬ ኃያሉ ለእኔ ያደረከው በውኑ ጌታዬ

አሁን ከሆንኩል ል በላይ ሆናለሁ ያለ ይቀጥላል ድንቅ ነው ክብር ለእግዚአብሔር በጣም ደስ ይላል ስለዚህ የመጀመሪያ አልበም ቁጥር አንድ ቁጥር አንድ የነበረ ነው በጣም አሪፍ እንግዲህ አሁን ወደ አሁኑ ደግሞ እንምጣና አሁንም አዲስ አልበም እያዘጋጀ እንደሆነ ሰምቻለሁ ስለ አዲሱ አልበም የሆነ ነገር በለን እግዚአብሔር የተባረክ ይሁን። በመጀመሪያ ስለረዳኝ እግዚአብሔርን አመሰግናለሁ። በብዙ ፈተና በብዙ ተግዳሮት ነው እዚህ የደረስኩት። ኦልሞስት ሶስት አመት ፈሽቶብኛል ይህንን አልበም ለመጨረስ ማለት ነው። አሁን ጥቂት ነገር ነው ይቀረኝ አልበሙ ሪሊዝ እንዲሆን ማለት ነው። እና በጣም ይገርማል። አንድ ጊዜ ተስፋ ቆርጬ በጣም ተጨንቄ ማለት ነው፣ በዚህ አልበም ምክንያት ነው እና ለምንድን ነው የኔ ነገር መልእክቶቼ ወደ ህዝብ ልብ ደርሶ በደንብ ተጽዕኖ ማምጣት ያልቻለው የእኔ ጥያቄ ነበር እና በዚህ አይነት ሁኔታ ተስፋ ቆርጬ በነበረ ጊዜ ጌታ አንድ መልእክት ሰጠኝ እና ያ መልእክት የመዝሙሩ የአሁን አልበም ርዕስ ነው እና ምን ይላል መዝሙሩ? በቃ ብዬ እኔ ሳበቃ ይኸው ጀመረ ጌታ እንደገና የሚል ነው እና በጣም ድንቅ ዜማ፣ መልእክት ያለው ላይፌ ነው ነው የዘመርኩት እና ጌታ እንደገና የሚለው አገልግሎት እንደገና፣ መልእክት እንደገና፣ ስራ እንደገና፣ በሁሉ አቅጣጫ እንደገና እግዚአብሔር እንደገና በህይወታችን ይመጣል እንደገና ታሪክ ይቀየራል። እንደገና አገልግሎታችንን እግዚአብሔር ያድሳሉ ብዬ መልእክት የሰጠኝ እና እግዚአብሔር አሁን ረድቶኛል እያለቀ ነው። ድንቅ ይሆናል ብዬ ያስባለሁ። በጣም ደስ ይላል። እንግዲህ አዲስ ዩቲዩብ ቻናል ከፍተናል በቅርቡ እና እዛ ላይ ነው የሚለቀቀው አልበሙ። እስቲ ስለ ዩቱብ ምን ይባላል የሚለውን ለተመልኮቻችን ነገረንና እኛ ደግሞ ከታች ባዮ ላይ፣ ቪዲዮ ላይ ከስር እናስቀምጠዋለን። ኦፊሻል ብሩክ ነው የሚለው እዛ ላይ ነው የሚለቀቀው። አሁንም ከፊት ያሉትን ከአልበሙ በፊት የሚለቀቀው ቪዲዮዎች አሉ። እነሱም እዛው ላይ ነው የሚለቀቁት ማለት ነው። ኦፊሻል ብሩክ ክሊፖች ይኖራሉ ክሊፖች ይኖራሉ፣ ሁለት ማለት ነው ሁለት ይኖራሉ። እኛም አንዱን ክሊፕ እንግዲህ ወደ እናንተ እናደርሳለን፣ ትሰሙታላችሁ በጣም ድንቅ የሆኑ ዝማሪዎች ናቸው። ስለዚህ ከታች በምናስቀምጥላችሁ የብሩኬን የዩቱብ ቻናል እየገባችሁ እንግዲህ ሰብስክራይብ እንድታደርጉ እንድታዳምጡ የሚለቀቁ ብዙ ከዝማሪውም ባሻገር መልእክቶች ስለሚኖሩ በእግዚአብሔር ቃል የተቃኙ ብዙ መልእክቶችን ወደ እናንተ ስለሚያደርስ ያንን ዩቲዩብ ቻናል እየገባችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ሌላም ሶሻል ሚዲያ ላይም አለ፣ ቲክቶክ ላይም አለ። ቲክቶክ ላይ ያለው የተገናኘ ነው፣ በዛ ነው። ቲክቶክ ላይ ያለው ቲክቶኬ ብዙ እየተንቀሳቀሰ አደለም፣ እውነት ለመናገር እና እንደቆየ ሰው ብዙ እንትን አላለም፣ ግን ፎሎም ያለው ነገር ከፍ ቢል ጌታ ይረዳናል። ደግሞ ይላል እሱ ላይ ነው ማገለገለ በጣም አሪፍ። ስለዚህ እንደ መጨረሻ ከአገልግሎት ጋራ በተገናኘ ማለት የምትፈልገው ነገር ካለ ባለት ዳርም ነህ? አዎ የሁለት ልጆች አባት በጣም ደስ ይላል። እና አጠቃላይ ያው ስላለ አገልግሎት ወደፊት ምን ለማድረግ እንዳሰብክ ከአልበቡም በተጨማሪ ስራዎች ካሉ የምትለው ነገር ካለ ያው እድሉን ለአንተ ደስ ያው ጌታ እንግዲህ በውስጣችን ስ ባስቀመጠው ጸጋ ጌታን እስካሁን እያገለገልኩ ነበር። ከዚህ በኋላ ደግሞ እግዚአብሔር ይረዳኛል በሰፊው ወደ እናንተ መጣለሁ። በተለያዩ አገልግሎቶች፣ ጸጋ ስጦታዎች በውስጤ ባስቀመጠው በጸሎት በተለይ በጸሎት ለብዙዎች መፈታት እግዚአብሔር በውስጤ ባስቀመጠው እንደሚሆን አምናለሁኝ። አብረን ጌታን እናገለግላለን። ከኔ ጋር ከጎኔ ደግሞ እንድትቆሙ በጌታ ፍቅር እጠይቃችኋለሁ። እወዳችኋለሁ። አመሰግናለሁ። በጣም ብሩኬ ስለመጣ እኔ በጣም አመሰግናለሁ። ሜላዬ በጣም ትልቅ ቦታ አለኝ። ጸጋ ይብዛልህ። እንግዲህ በፊት ያለው የአገልግሎት በር ደግሞ ከዚህ የበለጠ ሰፊ እንደሚሆን አምናለሁ። ጌታ በብዙ መንገድ እንደሚያግዝ ሞገስ እንደሚሆን ደግሞ ዝማሪዎች ለብዙ ሰዎች ደግሞ መጽናኛ እንደሚሆን በጣም አምናለሁ። ደግሞ እንገናኛለን አልበሙ ከወጣ በኋላ ለዚህ እንጫወታለን ማለት ነው። እንግዲህ የዛሬው መርሃ ግብራችን ይህን ይመስል ነበር፣ ከዘማሪ ብሩኬ ጋር የነበረን ቆይታ። ስለዚህ በድጋሚ ዩቲቡ ቻናል ላይ እየገባችሁ ሰብስክራይብ እንድታደርጉት ሲለቀቁ ደግሞ መዝሙሮች እያዳመጣችሁ ለሌሎች ሰዎች ደግሞ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ደግሞ በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሆናል።